ሥላሴ አንድነት በባሕርይ ሦስትነት በአካል። በክርስትና ሃይማኖት ውስጥ ከሚገኙት ጥልቅ ምስጢራት አንዱ የሥላሴ አስተምህሮ ነው። የጽሑፍ ሥላሴ ስንል ምን ማለታችን እንደሆነ እንመለከታለን። የሥላሴ ምንነት፣ አንድ መለኮት በሦስት አካላት። ሥላሴ የሚለው ቃል አንድ መኖሮን በሦስት ፍጹም አካላት አብ ወልድ፣ መንፈስ ቅዱስ መኖሩን ያመለክታል። እነዚህ ሦስት አካላት እያንዳንዳቸው መለኮት ይባላል ነው በመለኮትነታቸው ግን አንድ ናቸው። አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ ደግሞ እስትንፋስ ናቸው። እነዚህ ሦስቱ በአንድ ባሕርይ ውስጥ ያሉ የከዊን ስሞች ናቸው። ሦስቱ መለኮት መለኮት መለኮት መባላቸው አንድ መለኮት በሦስቱ አካላት ሕልው ሆነው ሦስቱን አካላት ስለአገናዘበ ነው እንጂ መለኮት በአካል የተለየ ሆኖ እንዳይደለ አስተዋይ ልቡና ያለው ሰው መጻሕፍትን በጥንቃቄ ቢመረምር ይረዳዋል መለኮት በአካል የተለየ ቢሆን ሦስቱ ሁሉ ባልጠራንበት ነበር አብ ወወልድ ወመንፈስ ቅዱስ መባል ግን በአካል የተለየ ቢሆን በየራሳቸው ተጠሩበት እንጂ ሦስቱ ሁሉ እንዳልተጠሩበት መለኮትም በአካል ሦስት ማለት ግን ሊቃውንቱ ሁሉ በየአንቀጹ ይሰለሱ በአካላት ወይ ተዋሐዱ በመለኮት ያሉትን አፍርሶ ሦስት አማልክት ዘጠኝ አካላት ከማለት ያደርሳል። አንድ መለኮት በሦስቱ አካላት ሕሉል ይኝላለን እንጂ መለኮት በአካል ሦስት አንልም። ሥላሴ በመለኮት አንድ መባላቸውስ መለኮት እንደ አካላት ተከፍሎ ሳይኖርበት በአንድነቱ ጸንቶ አካላትን በተከፍሎ ሳሉ በሕሉና እያገናዘበ አንድ ልብ አንድ ቃል አንድ እስትንፋስ ላደረጋቸው ነው እንጂ በክብር ስላስተካከላቸው አይደለም መለኮት ከአካል ጋር ከሦስት የሚከፈል ከሆነ አንድ ልብ አንድ ቃል አንድ እስትንፋስ መሆን የለም ይህም ከሌለ በአብ ለባውያን በወልድ ነባቢያን በመንፈስ ቅዱስ ሕያዋን መባል አይገኝም መገናዘብ እንደሌላቸው እንደ ሦስት ሰዎች አድርገን በሦስት ሰዎች በሦስት አማልክት በሦስት መለኮት የምናምን አይደለንም። ባሕርየ መለኮት አንድ በሚያደርጋቸው በሦስት አካላት በሦስት ገዛት እናምናለን እንጂ ብሏል ሃይማኖተ አበው ክፍል አንድ። ፕሮቴስታንቱ ኤፍሬም ሥላሴን መገናዘብ የሌላቸው ሰዎች መስሎ ማስረዳቱ ፍጹም ስህተት ነው። ሰው ሰው መባል ቢኖሩም፣ ሰዎች መባል ግን አለ። በሥላሴ ዘንድ ግን አምላክ መባል እንጂ አምላኮች መባል የለም። ሥላሴ እና ሰው ከባሕርይ አንፃር የሰው ልጅ በባሕርይ አንድ ለው ሲባል የሚያመለክተው የሰው ዘር በሙሉ አንድ አይነት የተፈጠረ ባሕርይ ሁመን ኔቸር መጋራቱን ነው። ሥላሴ በባሕርይ አንድ ናቸው ሲባል ግን የሚያመለክተው አንድ የሆነ የማይከፋፈል መለኮታዊ ባሕርይ ዲቫይን ኔቸር በሦስት ፍጹም አካላት አብ፣ ወልድ፣ መንፈስ ቅዱስ መኖሩን ነው። ይህ አንድነት የሰው ልጅ ካለው አንድነት ፍጹም የተለየ ነው። ሰዎች አንድ አይነት ባህሪ አላቸው እንጂ አንዲት ባህሪ የላቸውም። ሥላሴ ግን የማትከፈል አንዲት ባህሪ ነው ያለው። የሰው ባህሪ ተከፍሎ ያለበት ነው። የሥላሴ ባህሪ ተከፍሎ የሌለበት የአንዱ መለኮት ባህሪ ነው። ሁሉም ሰዎች ዘር፣ ጾታ ወይም አመጣጠቻቸው ምንም ይሁን ምን ተመሳሳይ የሆኑ ባህሪያዊ ባህሪያት አላቸው። ለምሳሌ ሁሉም ሰው የማሰብ ችሎታ ሪዝን፣ የመናገር ችሎታ ኮሚዩኒኬሽን እና የህይወት እስትንፋስ ላይፍ ኦር ስፒሪት አለው። እነዚህ የሰው ልጅነት መገለጫዎች ናቸው። የሰው ባህሪ ሂዩምን ኔቸር በብዙ የተለያዩ አካላት ውስጥ ይኖራል። እያንዳንዱ ሰው የራሱ የሆነ ልዩና ገለልተኛ ህልውና አለው። አዳም፣ አብርሃም፣ ይስሐቅ፣ ያዕቆብ ሁሉም እየራሳቸው ልብ ቃል እና እስትንፋስ ያላቸው እየራሳቸውን ውሳኔ የሚያደርጉ እና እየራሳቸውን ተግባር የሚሰሩ የተለዩ ሰዎች ናቸው። ስለዚህ ሰው በባህሪ አንድ ነው ሲባል የሰው ዘር በሙሉ የተፈጠረበት ባህሪ አንድ ነው ማለት እንጂ ሁሉም ሰዎች አንድ ሰው ናቸው ማለት አይደለም። የሥላሴ መለኮታዊ ባህሪ ግን የማይከፋፈል ነው። ሦስት አካላት ቢኖሩም የሚያገናዝባቸው መለኮታዊ ባህሪ አንድ ነው። ስለዚህ አንድ ልብ አንድ ቃል፣ አንድ እስትንፋስ፣ አንድ ፈቃድ፣ እንደ አንድ መንግሥት አላቸው። ሦስት አምላከት ሳይሆን አንድ አምላክ የሚባለውም ለዚህ ነው። አካልና ባሕርይ ልዩነትና አንድነት፣ በሦስት አካላት ያለውን ግብር ሁሉ በሦስት ግብራት እወቅ። እኒህም ፍጥረት፣ ስም፣ ዘመድ የሚባሉ ስሞች ናቸው። ፍጥረት የተባለው ሰብዕ ሰው መባል ነው። ስም የተባለው ገብር አገልጋይ መባል ነው። ዘመድ የተባለውም መጋቢ መባል ነው። ሰብእ መባሉ ስለ ባሕርይው መገኘት ነው። ገብር መባሉም ተገዥ ስለሆነ ነው። መጋቢ መባሉም ስለ ተሾመ ነው። ሰው ስለ አካሉ መገኘት ሰብእ እንደተባለ ስለ አካላቸው ህላዊ አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። ስለ ተገዛ ገብር ስለ ተሾመም መጋቢ እንዲባል ስለወለደ ወላዲ ስለተወለደ ተወላዲ ስለሰረጠ ሰራጺ እንላለን። እኒህም ስሞች አካላት ሲኖሩ የኖሩ ናቸው እንጂ ኑረው ኑረው ኋላ የተጠሩባቸው አይደለም። ሰብ መባልም በተፈጥሮ የወታ ስም ነው እንጂ ኋላ የወታ ስም አይደለም። ለሰዎች ሁሉ እያንዳንዳቸው የሚጠሩበት ኋላ የወታላቸው ስም አለና ይኸውም አዳም፣ አብርሃም፣ ይስሐቅ፣ ያዕቆብ እንዳለው ነው። የእግዚአብሔር አቃኒም ግን አስማት ናቸው። አስማትም አቃኒም ናቸው። የአቃኒም ትርጓሚ በመልክ በገጽ ፍጹማን ሆነው ጸንተው የሚኖሩ አካላት ማለት ነውና ልዩ ሦስት የሚሆኑ አካላትም ጸንተው በሚኖሩ በእነዚህ ስሞች ይጠራሉ ብሏል፣ ሃይማኖተ አበው ድርሳን አንደኛ አብ ስለወለደ አብ ብንለው ወልደንም ከአብ ስለተወለደ ወልድ ብንለው መንፈስ ቅዱስንም ከአብ ስለ ሰረጸ መንፈስ ቅዱስ ብንለውም አካላት ስማቸውን ግብር የሌለው ከንቱ አይደለም ብሏል ሃይማኖተ አበው ክፍል አንድ። ነገር ግን አንባቢ ሆይ አብን በእንተዘኮነ ወላዲ ወልድንም በእንተ ዘተወልደ መንፈስ ቅዱስም በእንተ ዘሰረጸ ስላለ አብ፣ ወልድ መንፈስ ቅዱስ የግብር ስም መስሎህ እንዳትሳሳት። አብ ወልድ፣ መንፈስ ቅዱስ ማለት የአካል ስም መሆኑን አስተውል። አካል ግብርን ያስገኝ እንጂ ግብር አካልን የሚያስገኝ አይደለምና፣ መጽሐፍትም የፊቱን ወደኋላ የኋላውን ወደፊት ማድረግ ልማድ ነው። ልብ፣ ቃል፣ እስትንፋስ ማለት ተከፍሎ በሌለባት በአንዲት ባሕርይ ያለ የከዊን ስም ነው። ይኸውም ልዩነት ሳለበት አንድነት፣ አንድነትም ሳለበት ልዩነት አለበት። ልዩነቱ በከዊን ነው። አንድነቱ ግን በህልውና መገናዘብ ነው። ወልድ ሰው ሆነ በተባለ ጊዜ አካል ተዋህዶ እንጂ ባሕርይ አልተዋህደም እንዳይባል ወንጌላዊ ቃል ስጋ ኮነ አለ እንጂ ወልድ ስጋ ኮነ አላለም። ባህሪም ከተዋህደ የሥላሴ ባህሪ አንድ ነውና ሶስቱ ሰው ሆኑ እንዳያሰኝ ከልብና ከእስትንፋስ ለይቶ ቃል ስጋ ኮነ አለ። ቃልም ማለት በአካለ አብና በአካለ መንፈስ ቅዱስ በከዊን የምትለይ በህልውና የምትገናዘብ ነች። መለኮት እንደ አካላት ከሶስት ይከፈላል የሚል ሰው ይህን ነገር ከራሱ አንቅጦ በልብ እልት ቃል ተናግሮታል እንጂ መጽሐፍት ከተናገሩት ኃይለ ቃልና ከመሰሉት ምሳሌ ምስክር አምጥቶ ለማስረዳት አይችልም። የሥላሴን ባሕርይና አካል እንደ ሰው ባሕርይና አካል አድርጎ አካል የሌለው ባሕርይ ባሕርይም የሌለው አካል የለምና ባሕርይ አካልን ተከትሎ ከሦስት ይከፈላል ይላል በአስተውለው ነው እንጂ ይህ ነገር ከሰማይና ከምድር ይልቅ የተራራቀ ነው። የሰው ባሕርይ በአካል ቢከፈል በየራሱ ልብ በየራሱ ቃል በየራሱ እስትንፋስ ያለው ሆኖ በየራሱ ልዩ ልዩ ስራውን ይሰራል። አንዳንድ ቅዱሳንም በጸጋ ቢተዋወቁና አንዳንድ ስራ ቢሰሩ ያደረባቸው መንፈስ ቅዱስ በሀብት አገናኝቷቸው ነው እንጂ የባሕርይና የሕልውና አንድነት ኖራቸው አግለም። ሥላሴ ግን አካላቸው የተለየ ሲሆን፣ ባሕርያቸው ተከፍሎ የሌለበት አንድ ለመሆኑ ማስረጃው የሦስቱ ልብ አንድ አብ ሆኖ አንድ ዕውቀትን ያውቃሉ የሦስቱ ቃል አንድ ወል ሆኖ አንድ ነገርን ይናገራሉ። የሦስቱ እስትንፋስ አንድ መንፈስ ቅዱስ ሆኖ አንድ የሕይወትን ሥራ ይሠራሉ። እንዲህም ከሆነ ሊቃውንት ይሴለሱ በአካላት ወይተዋሃዱ በመለኮት ያሉትን ተመልክቶ ይልቁንም አጤን በልቱ ቃለ አጤን እንዲሉ እርሱ ባለቤቱ አነ ወአብ አሃድ ንህነ ዮሐንስ ዐሥር ሠላሳ አነ ወአብ ወአብ ብዬ ዮሐንስ 17 10 ያለውን ታረድቶ ባሕርየ መለኮት በአካል ከሶስት የማይከፈል መሆኑን ማመን ይገባል። ከዚህ ግን ወጥቶ መለኮት እንደ አካላት ከሶስት ይከፈላል ማለት ግን አብን ልብ፣ ወልድን ቃል፣ መንፈስ ቅዱስን እስተንፋስ ማለትን ትቶ ለሶስቱ በየራሳቸው ልብ፣ ቃል፣ እስተንፋስ አላቸው ብሎ ሶስት አማልክት በማለት የዮሐንስ ተአቃቢን ሃይማኖት መመስከር ነው። የወልደዋል አይቀድመውም ማለት ቅሉ አካል በተከፍሎ ሲለይ አንድ ባሕርይ መለኮት ተከፍሎ ሳይኖርበት ሦስቱን አካላት በማገናዘብ ማዋሃድ በቅድምና የነበረ ስለሆነ ነው። ይህንም ለመረዳት ባስልዮስ ዘቂሣርያ የተናገረውን ይመልከቱ። መለኮትን በአካል ሦስት ማለት ከሚያመጣው ሦስት ልብ፣ ሦስት ቃል፣ ሦስት እስትንፋስ ከማለት ተጠብቆ በአብ ልብነት ለባውያን በወልድ ቃልነት ነባውያን በመንፈስ ቅዱስ እስትንፋስነት ሕያዋን ብሎ በአካል ሦስት በመለኮት አንድ በምታሰኝ ሃይማኖት ይጸናል። መለኮት እንደ አካላት ከሦስት ይከፈላል የሚል ሰው ወልድ ከአብ የሚወለደው ልደት ሰው ሁሉ ከአባቱ እንደሚወለደው ልደት ነው ማለቱ እንደሆነ ጠንቅቆ ማስተዋል ያሸዋል። ማናቸውም ልጅ ከአባቱ ሲወለድ ባሕሪው በአካል የሚከፈልና የሚለይ ስለሆነ አባት ከልጁ ይቀድማል ይበልጣሉ። በእኛ ባለ በልብ አምሳል አብን እናውቀዋለን። እንደ አብና እንደ መንፈስ ቅዱስ ባለ በፍጹም ገጽ በፍጹም መልክ አካል እና ባሕርይ ያለው በእኛ ባለ በቃል አምሳል ቃል እግዚአብሔር ወልድን እናውቀዋለን። አብን አህሎ መስሎ የተወለደ የአብ ልጅ ነውና ብለው የአብ ልብነት ብልብ የወልድ ቃልነት በቃል የመንፈስ ቅዱስ እስትንፋስ በስትንፋስ መመሰላቸውን ያስረዳል። ሃይማኖተ አበው ክፍል አንድም ልጅ ከአባቱ ባሕርይ በአካል ተለይቶ የሚከፈል ስለሆነ አባትና ልጅ አንድ ልብ አንድ ቃል አንድ እስትንፋስ መሆን አይገኝም። ወልድ ግን ከአብ ሲወለድ ባሕርይ እንደ አካሉ የማይከፈል አንድ ስለሆነ ሦስቱ አካላት በአንድ ልብ በአንድ ቃል በአንድ እስትንፋስ ተገናዝበው ይኖራሉ። ይህንም ለመረዳት በየአንቀቱ የተነገረውን መመልከት ነው። አንድ መንግሥት፣ አንድ ዙፋን። እግዚአብሔር ማለትና መለኮት ማለት አንድ ሲሆን ልዩነት አለበት። ልዩነት እንዳለበት የሚያስረዳ ነገር እናሳያለን። መለኮት ማለት እንዲህ ነው ተብሎ በማይነገርና በማይታወቅ ጠባይ የሚጠራበት ስም ነው። እግዚአብሔር ማለት ግን አካል በአካልነቱ ግብር ሳይሆን በባሕርይ ግብሩ የሚጠራበት የግብር ስም ነው። እግዚአብሔር የማለትም ትርቋሚው በአንድነትና በሦስትነት ፈጥሮ የሚገዛ ቅድመ ዓለም ያለ ጥንት የነበረ ድህረ ዓለም ያለ ፍጥላሜ የሚኖር ዘላለማዊ አምላክ ማለት ነው። ሊቃውንትም እግዚአብሔር ማለትም አንቀርስ ተቀባይ ባለቤት መለኮትን ማድረጊያ እያደረጉ በየሚባል አገባብ እያጫኑ ይነግሩናል። እግዚአብሔር አሃዱ በመለኮት ሃይማኖተ አበው ምዕራፍ መቶ ስድስት ቁጥር ሶስት ይላል እንጂ መለኮት አሃዱ በእግዚአብሔር አይልም። ይሰለሱ በአካላት ብሎ ይተዋህዱ በመለኮት ሃይማኖተ አበው ምዕራፍ 95 ቁጥር 3 ይላል እንጂ ይተዋህዱ በእግዚአብሔር የሚል አይገኝም። ይኸውም እግዚአብሔርና መለኮት የማለት ስም አንድ ሲሆን ልዩነትን ያስረዳል። እንዲህ ከሆነ መጻሕፍት ማዋሃጃ አድርገው የተናገሩትን መለኮት መለኮትን አንቀጽ ተቀባይ ባለቤት አድርጎ መለኮት በአካል ሦስት ማለት ስህተት እንደሆነ አስተዋይ ልቦና ሳይረዳው አይቀርም። ጥያቄ፡ የሥላሴ መንግስት በአካል ሶስት ነው ማለት ስህተት ይሆናልን? መልስ፡ አዎን ስህተት ነው። መንግስት በአካል የሚከፈል ሶስት ነው ማለት ሶስት መንግስት አስገኝቶ ዘጠኝ አካላት ማለትን ያስከትላልና፣ እንዲህም ከሆነ ሊቃውንት በየአንቀዙ አሀቲን መንግስት እያሉ የተናገሩት ቃል ሐሰት ሆነ ማለት ነው። ማስረጃ አግናጢዮስ ዘአንጾኪያ ሰባተኛ ሥላሴ ያለመለያየት በመለኮት አንዲት ትክክል ናት፣ ያለመለወትም በአካላት ሶስት ናት፣ በመንግስት አንዲት፣ በአገዛዝም አንዲት፣ በፈካድም አንዲት፣ በኃይልም አንዲት፣ በጌትነትም አንዲት ናት ብሏል። ሀይ አበው ክፍል አንድ። ዳግመኛ መንግስት ሶስት ከሆነ ዙፋን የሌለው መንግስት የለምና ሶስት መንበር አለ ማለት የግድ ነው። እንዲህ ከሆነ ሕዝቅኤል በፈለገ ኮቦር ምዕራፍ አንድ ቁጥር አስራ ዘጠኝ እስከ ሀያ ሶስት ዮሐንስ በደስ የተፍጥሞ ምዕራፍ አራት ቁጥር ሁለት እስከ ሶስት ድረስ አራቱ ኪሩቤል ተሸክሞት ያዩት መንበር የሶስቱ ነገስታት ያማናቸው ንጉስ ነው ይባላል ሶስቱ ገጻት በአንድ መንበር ላይ መታየታቸው ሶስቱ አካላት የአንድ ህላዌ መለኮት በምትሆን በአንዲት መንግስት አንድ መሆናቸውን ሲያስረዳ አይለለምነ መንበር ያለውን መንግስት እንደሆነ የሚያስረዳ ነገር ነቢዩ ዳዊት አቤቱ ዙፋንህ ለዘላለም ነው ያለውን መዝሙር 46 7 ሲተረጉም ዮሐንስ አፈ ወርቅ ዙፋንህ ለዘላለም ነው ያለውን መንግስቱ ዘላዓለም መሆኑን ያስረዳል ብሏል። ድርሳን 3። በተረፈ ቄርሎስም ሰዊሮስ ዘገበሎን መንበር ሲል በሰማህ ጊዜ መንበር ያለው ለመለኮት የሚገባ መንግስትና ስልጣን ጌትነትም እንደሆነ እወቅ ብሎ ተርጉሞታል። ልብ፣ ቃል፣ እስትንፋስና አካል ለሥላሴ በየራሳቸው ልብ፣ ቃል፣ እስትንፋስ አላቸው አይባልም። ልብ፣ ቃል፣ እስትንፋስ በአካል ህልው ሆኖ ለአካል ህይወት የሚሆን የባህሪ ክዊን ነው እንጂ እርሱ ራሱ እንደ አይንና እንደ ጀሮ፣ እንደ አፍና እንደ ፍንጫ፣ እንደ እጅና እንደ እግር በቅርጽ የሚለይ አካል አደለምና። ኤፍሬም ግን ጎደሎ የሆነ ሶስት ማዕዘን አይነት ቅርጽ ያለውን ስዕል አምትቶ አብን ለብቻ ወልድን ለብቻ መንፈስ ቅዱስን ለብቻ ደረገ። አብን ያለ ቃሉ ወልድና ያለ እስትንፋሱ መንፈስ ቅዱስ አስቀመጠው። ይሄውም ቃልና እስትንፋስ የሌለው አድርጎ አስቀመጠው። ወልድንም ያለ ልቡ አብና ያለ እስትንፋሱ መንፈስ ቅዱስ አስቀመጠው። ልብ የሌለውና እስትንፋስ የሌለው አድርጎ አስቀመጠው። መንፈስ ቅዱስንም ያለ ቃሉ ወልድና ያለ ልቡ መንፈስ ቅዱስ አስቀመጠው። ልብና ቃል የሌለው አድርጎ አስቀመጠው። እኛስ እንዲ አናምንም። እንደ እግርና እጅ የተቀጠሉ ሳይሆን በህልውና የሚገናዘቡ እንደሆኑ እናምናለን እንጂ ቃልና እስትንፋስ የሌለው ወይም ልብና ቃል የሌለው ወይም ልብና እስትንፋስ የሌለው አምላክ የለንም።